ውድ እህቴ፣ በባዕድ ምድር ከቤተሰብሽ ርቀሽ የሕይወትሽን መከራ ትዋጊ ያለሽ፣ የእናትነት ፍቅር፣ የአባትነት ተስፋ፣ የልጆችሽን የወደፊት እጣ ፋንታ ለማብራት ደክመሻል። አንቺ ግን በቤት ውስጥ እስረኛ ሆነሽው፣ ከደሞዝ መከልከል ጀምሮ እስከ ጥፊና ወሲባዊ ትንኮሳ ድረስ አንዳንድ መዳሞችና ቀጣሪዎች ሰብዓዊነት የጎደለው በደል ይፈጽሙብን ነው ግን የሚደርስብሽ በደል መደበኛ የስራ ሂደት ነው ወይስ ወንጀል የተፈጸመብሽ ነው? በዚህ ቪዲዮ ማዳምሽ በድብቅ የምትፈጽምብሽን አምስት ገዳይ ምልክቶችን በግልጽ እናጋልጣለን። እነዚህን ምልክቶችን ማወቅሽ፣ በዚህ ቪዲዮ መጨረሻ ላይ ደህንነትሽን የምታረጋግጭበትን አፋጣኝ የመፍትሄ እርምጃዎችን እና ማን እንደሚረዳሽ እናሳይሻለን። መልካም ቆይታ። አንዳንድ ጊዜ በስራ ላይ የሚደርስብን በደል ቀስ በቀስ ስለሚጀምር ለማወቅ አስቸጋሪ ሊሆን ይችላል። ማዳምሽ ወይም ቀጣሪሽ ተገቢ ያልሆነ ድርጊት እየፈጸመብሽ መሆኑን እንድትለይ የሚረዱ አምስት ወሳኝ ምልክቶች ከነማብራሪያቸው እና ከመፍትሄ ሀሳብ ጋር በዚህ ቪዲዮ ቀርቧል። አንደኛውና ዋነኛው የአካል ጥቃት ነው፣ ፊዚካል አቢውስ። ይሄ በጣም ግልጽና ከባድ የሆነ የበደል አይነት ነው። ምንም አይነት ምክንያት ቢሰጡ ቀጣሪሽ አንቺን የመንካት መፍት የለውም። በጥፊ መምታት፣ መግፋት ወይም መንገላታት፣ ማንኛውም ነገር ለመወርወር፣ ለምሳሌ በጫማ በወጥ እቃ፣ ጸጉርሽን መጎተት፣ መቆንጠጥ ወይም ሰውነትሽ ላይ ጉዳት ማድረስ፣ በጋለ ነገር፣ ለምሳሌ ብረት ላይ ሰውነትሽ ላይ ማስነካት፣ ለስራሽ ነው እያሉ፣ እንድትማሪ ነው ወይም ስላጠፋሽ ነው በሚል ምክንያቶች የሚፈጸም ማንኛውም አካላዊ ንክኪ ጥቃት። ይህ ወንጀል ሲሆን በፍጹም ሊፈቀድ የማይገባው ድርጊት ነው። የመጀመሪያው ጥፊ የመጨረሻው አይሆንም፣ ብዙ ጊዜ እየባሰበት ይሄዳል። ሁለተኛው የቃልና የስሜት ጥቃት። ይህ ጥቃት በሰውነትሽ ላይ ምልክት ባያስቀምጥም በስሜትሽ እና በራስ መተማመንሽ ላይ የሚያደርሰው ጉዳት በጣም ይከፋ ነው። ያለማቋረጥ መጨው፣ መነዝነዝ፣ መሳደብ፣ ማዋረድ፣ ማንቋሸሽና ለምሳሌ ምንም አታውቂም፣ አንቺ ከየት እንደ መጣሽ አትርሺ፣ ወዘተ የሚባሉ ቃላቶች፣ በቤተሰቦችሽ ላይ መዝመት ወይም እነሱን መሳደብ፣ ወደ ፖሊስ አስረክብሻለሁ ከአገር አስወጣሻለሁ እያሉ ማስፈራራት፣ ከሌሎች ሰራተኞች ወይም ከቤተሰቡ አባላት ፊት ማዋረድ። የዚህ ጥቃት ዓላማ በራስ መተማመንሽን በመግደል ሙሉ በሙሉ በእነሱ ቁጥጥር ስር እንድትሆኚ ማድረግ ነው። እንዲህ አይነት ንግግር የአእምሮሽን ሰላምሽን ይነሳል፣ ፍርሃት እንዲሰማሽ ያደርጋል። እንዲያውም ራስሽን እንድትጠይ ያደርጋል። ሶስተኛ የገንዘብ ብዝበዛና የነፃነት እጦት። ይሄ በደል ከስራሽ ጋር በቀጥታ የተያያዘ ሲሆን የድካምሽን ዋጋ እንዳታገኝ ያደርጋል። የተስማማሽበትን ደመወዝ በሰዓት አለመክፈል፣ መቀነስ፣ ወይም ሙሉ በሙሉ መከልከል፣ ገንዘብሽን እኔ አስቀምጥልሻለሁ በሚል ሰበብ ገንዘብሽን መቀማት ያለፍላጎትሽ ገንዘብሽን ወደ ቤተሰብ መላክ ወይም አለመላክ መላክ፣ ፓስፖርትሽን እና ሌሎች ህጋዊ ሰነዶችሽን መቅማት። ይሄ በብዙ ሀገራት ህገ ወጥ ነው። ስልክሽን መቅማት ወይም ከቤተሰብሽ እና ከጓደኞችሽ ጋር እንዳታወሪ መከልከል፣ ከቤት እንዳትወጪ መቆለፍ ወይም የእረፍት ቀንሽን መከልከል። ፓስፖርትሽን እና ስልክሽን የሚቀሙሽ ከሆነ እርዳታ እንዳት እንዳትጠይቂና እንዳትሄጂባቸው በማሰብ ነው። ገንዘብሽን መከልከል ደግሞ ሙሉ በሙሉ ጥገኛ እንድትሆኚና የትም መሄድ እንዳትችል ለማድረግ ነው። አራተኛ፣ ከመጠን ያለፈ ስራ እና የጤና መጉደል። ሰውነትሽ ማሽን አይደለም እህቴ፣ ተገቢውን እረፍትና ምግብ የማግኘት መብት አለሽ። በቀን ውስጥ ለረዥም ሰዓት ለምሳሌ ከ15 ሰዓት በላይ ያለ እረፍት መስራት፣ በውልሽ ላይ የተጠቀሰውን የእረፍት ቀን አለመስጠት፣ በቂ ምግብ ወይም ንጹህ የመኝታ ቦታ መከልከል ስትታመኒ ወደ ህክምና ቦታ አለመውሰድ ወይም መድኃኒት መከልከል፣ አቅምሽ የማይፈቅደውን ከባድ ስራ እንድትሰሪ ማስገደድ ወይም ለምሳሌ አንቺ አንድ ቤት ላይ መስራት እያለብሽ የተለያዩ ቤቶችን አንቺ ብቻሽን ሶስት ቤት አራት ቤት እየሄድሽ የተዘዋወርሽ እንድትሰሪ ማስገደድ እነዚህ ናቸው። ጤንነትሽ ከተጓደለ ስራ መስራት አትችይም አይቴ። ጤናሽን መንከባከብ የቀጣሪሽ ግዴታ ነው። በቂ እረፍትና ምግብ ለማግኘት በራሱ የሰብዓዊ መብት ጥሰት ነው። አምስተኛ ወሲባዊ ትንኮሳና ጥቃት። ይህ እጅግ በጣም አደገኛና ወንጀል የሆነ የበደል አይነት ነው። ለምሳሌ ስለ ወሲብ ጉዳዮች እንድታወሪ ማስገደድ ወይም ፀያፍ ቀልዶችን መናገር፣ ሰውነትሽን በተገቢ ያልሆነ መንገድ ላይ መመልከት፣ ያለ ፍላጎትሽ ሰውነትሽን መንካት፣ መዳበስ፣ ወይም ለመሳ መሞከር፣ ብቻሽን ስትሆኚ ወደ መኝታ ክፍልሽ መምጣት፣ ለወሲብ ድርጊት እንድትተባበሪ ገንዘብ ወይም ሌላ ነገር ቃል መግባት ወይም ማስፈራረት። ከሁሉ የከፋው ደግሞ አስገድዶ መድፈር ነው። ይህን ድርጊት የሚፈጽመው ቀጣሪሽ፣ የቤቱ ወንድ ልጆች ወይም ሌላ የቤተሰብ አካል ሊሆን ይችላል። መዳምሽ፣ ይህንን እያወቀች ዝም ካለች እሷም የጥቃቱ ተባባሪ ናት። ምንም አይነት ወሲባዊ ትንኮሳ ተላል ተብሎ የሚታለፍ አይደለም። አሁን ቀጥሎ ምን ማድረግ እንዳለብሽ እነግርሻለሁ። እህቴ፣ ምን ማድረግ አለብሽ? አንደኛ፣ በፍጹም ዝም አትበይ። ዝምታ በደል አድራጊዎችን ያበረታታል። ድምጽሽን ማሰማት አለብሽ። ሁለተኛው መረጃ ያዥ። በተቻለሽ መጠን የሚደርስብሽን በደል ቀኑን፣ ሰዓቱን፣ ምን እንደተፈጠረ በደብተር ላይ ለመጻፍ ሞክሪ። አካላዊ ጉዳት ከደረሰብሽ ፎቶ አንሺው ቦታውን። ይህ በኋላ ላይ እንደ ማስረጃ ያገለግልሻል፣ ይረዳሻል። ሶስተኛው፣ እርዳታ ጠይቂ። በአስቸኳይ የሀገርሽን ኤምባሲ ወይም ቆንስላ ጽሕፈት ቤት ስልክ ቁጥር ፈልገሽ ደውይ፣ ሁኔታሽን አስረጂ። እነሱ ሊረዱሽ እና ሊመሩሽ ይችላሉ። የላከሽ ኤጀንሲ፣ በህጋዊ መንገድ ከመጣሽ የላከሽን ኤጀንሲ አናግሪ። ውልሽን የማክበር ግዴታ አለባቸው። የምታምኛቸው ጓደኞች፣ በዛ ሀገር የምታውቂያቸው ታማኝ ጓደኞች ወይም የኢትዮጵያውያን ማህበረሰብ ካለ ችግርሽን ንገሪያቸው። ሌላው የሀገሩ የፖሊስ አካላት፣ ሁኔታው በጣም ከባድ ከሆነ በአካባቢው ለሚገኝ ፖሊስ ጣቢያ ሪፖርት ማድረግ አማራጭ ነው። ነገር ግን ይሄ እንደ ሀገሩ ህግ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጊ። አስታውሺ፣ ውድ እህቴ፣ ክብርሽ እና ሰብዓዊ መብትሽ ከምንም በላይ ናቸው። ለገንዘብ ብለሽ ራስሽን አሳልፈሽ ፈጽሞ እንዳትሰጪ። አንቺ ብቻሽን አደለሽም። ብዙ ሴቶች በተመሳሳይ ችግር ያጋጥማቸዋል። እናም እርዳታ የሚሰጡ አካላት አሉልሽ። ከምንም ነገር በላይ ደህንነትሽ ይቀድማል። ህይወትሽ አደጋ ላይ እንደሆነ ከተሰማሽ ከቤት ለመውጣትና እርዳታ ለመጠየቅ ወደኋላ አትበይ፣ አታንገራግሪ። ፈጣሪ ከአንቺ ጋር ይሆን። ፈጣሪ ጠብቅሽ። መልካም ቀን፣ ሰናይ ቀን ይሆንላችሁ። ቪዲዮውን ከወደዳችሁት ለምታውቋቸው ጓደኞች ሼር በማድረግ እንዲሁም ሰብስክራይብ ማድረጋችሁን እንደርሱ። ሰናይ ቀን ይሁንላችሁ። መልካም ቀን። አቪራይ ባክ